ማሚ ከተኛችበት ነቃች። በጣም እንግዲህ በሚገርም ሁኔታ እዩና አቤል ባያምኗትም ግን ማሚ እየተሻላት ትገኛለች። አቤልም እንግዲህ በመቀጠልም በጣም ደስ ይላል ማሚ አሁን በአሁኑ ሰዓት በጣም እየተሻላትና ለውጥ እያሳየች ነው በማለትም ለእዩ ይነግረዋል። እዩም እንግዲህ አይ፣ አሁን ደግሞ ጭቅጭቋን ትጀምረናለች። በጣም ነው የሚያስጠላው በማለትም ለአቤል ይነግረዋል። አቤልም እንግዲህ እንዴ፣ ምን ሆነክ ነው እዩ እኛ ከስከነ ጭቅጭቋ ቢሻላት ይሻለናል። ለምንድን ነው እንደዚህ የምትለው እዩ? በማለት የሚጠይቀዋል። እዩ ግን ያው ቀልድና ቁም ነገሩ የማይታወቀው እዩ አሁንም ፌዙን ቀጥሏል። እናም እንግዲህ እዩ ከዚህ በፊት ያየውን ንቅሳቱን በፍጹም ሰላም አልሰጠውም። ቀጥታ ወደ ፍቅረኛው ቤት ሄዶ ከዚህ በፊት እንስቲ ስለ ቤተሰቦች ሽ ንገሪኝ በማለት ቀስ በቀስ ያወጣጣታል። እሷም እንግዲህ በጣም በማዘን እና በጣም በመተከዝ እንደዚህ እንደዚህ አይነት ብላ ታሪኩን ተናግረዋለች። ታሪኩም እንዲህ ይላል። ድሮ እንግዲህ ሕፃን እያለሁ ነው ከገጠር ከቤተሰቦች የተለይቼ ከገጠር ያመጡኝ። እናም እንግዲህ አንድ ደግ ሰው እንግዲህ ወስደው ጎረቤቶቻችን እያሳደጉኝ ነበረ። በጉዲፈቻ ሊሰጡኝ ሲሞክሩ አንድ አሮጌት ጎረቤታችን ወስዳ ልጇ ቤት ደበቀችኝ፣ በማለትም ተናግረዋለች። በጣም እንግዲህ በሚያሳዝን ሁኔታ እዩ ማወቅ የፈለገው ነገር እሷ ራኬብ፣ ስሟ ራኬብ መባሏንና ማት ራኬብ የሚል ስለሆነ ንቅሳቱን ሰላም አንስቶታል። ምክንያቱም ሀብቱና ንብረቱ በእሷ ስም ነው። እናም እንግዲህ ቀስ ብሎ ይጠይቃት ጀመር። እናም ስሟ እንግዲህ ራኬብ እንደሆነ እናም የድሮ ሰራተኛችን ስም ነው ራኬብ። እናም እሷ ወደ እናቴ ቤት ስትመጣ አደጋ ገጥማት ትሞታለች። እናም ከዛ በኋላ እኔ ላይ እናቴ ነቃሽ ነበረች እና ታቶ ትሰራ ነበር እና እኔን ራኬብ ብላ ነቃሰችኝ በማለትም ትነግረዋለች። እንግዲህ ይህንን አጋጣሚ የተጠቀመውን እዩ ከዚህ በኋላ ታሪክ ሽን ስሰማ በጣም አሳዘንሽኛል። እናም ከዚህ በኋላ ካጠገብሽ ነኝ፣ ምንም ቢፈጠር ምንም ቢሆን ከአንቺ ጋር ነኝ በማለትም ያባብላታል። የቤቱ ስም ሀብትና ንብረቱንም ቤቱንም በአንቺ ስም አዞሬዋለሁ በማለትም ያበስራታል። ግን ቀድሞውንም በሷ ስም ነው። ያው እንግዲህ ቀስ በቀስ ወደ ራት ያዞረዋለሁ በሚል ነው። እዩ አሁን በጣም በጥበብና በአግባቡ እየሄደ ነው በጣም እንግዲህ በሚገርም ሁኔታ እዩ። እናም እንግዲህ በመቀጠልም ርብቃ ርብቃዬ በማለት ከጠራቻት በኋላ ማሚ ርብቃ በጣም ሆዷ ተንሳፍስፏል። ምክንያቱም የድሮ ማንነቷን ይመለስልኛል፣ መች በመች ትወደኛለች ብላ በተስፋ የምጠብቀዋ ርብቃ። ግን እዩ አሁንም በፍጹም ስታውቅም ነው፣ እያስመሰለች ነው፣ አትመኛት በማለትም ለርብቃ ይነግራታል። ያው እንግዲህ ይህንን እያለ ያለው አሁን በፊቷ ነው ማለት ነው። በሚያሳዝን ሁኔታ ርብቃና አቤል ከራሳቸው ሊያገጁ ሎበት ትራስ ልጃችን በማለት እንግዲህ እየተጫወቱ ሳለ በድንገት አቤል ትራሱን ይጠውለዋል። እናም እንግዲህ ርብቃ ወይኔ ልጄ በማለት ደንግጣለች። ልጃችን ሳይመጣ እንደዚህ የተደሰት ነው ሲመጣ እንዴት እንደምንሆን አስበዋል አቤል በማለትም ትጠይቀዋለች። በጣም ሁለታቸውንም ደስተኛ ነበሩ። እናም እንግዲህ በሚያሳዝን ሁኔታ ደግሞ አሱ ደግሞ ሰራተኛ አሱ በጣም እየተከታተለ ትገኛለች። ምክንያቱም የአቤል ፍቅረኛ መድኃኒቱን ስጫት ብላት ያው እንግዲህ መድኃኒቱን እንዳልበላችሁት እንዳልበላችው ነው ማለት ነው። ልትበላው ስትል እዩ አድኗታል። እንዳበዩም ያው እንግዲህ በጽዳት አይደል የሚሰራችው በማለት ከክላስ አውጥቶታል ማለት ነው። እናም እንግዲህ እናም እንግዲህ ያው ርብቃ ከመመረዝ ድናለች። ግን ደግሞ ሰራተኛዋ አሱ ማለት ነው አሁንም እየተከታተልቻት ትገኛት። ምክንያቱም ያው እንግዲህ እዩም ያላትን ነገር እሺ ትላለች፣ ማሚም ያለቻትን ነገር እሺ ትላለች። እና ደግሞ አቤልም ያላትን ነገር ነው ሁሉንም ያላትን ነገር ተታዛዥ። ምክንያቱም በብዙ በኩል ደሞዝ አለኝ ብላ ነው እሷ የምታስበው። መጨረሻ ላይ ግን የሚገጥማትን ነገር አይታወቅም፣ የሰራተኛው አሱ ማለት ነው እናም እንግዲህ በዚሁ ከቀጠለች የርብቃ ያው ልጇን ማጣቷን አይቀርማት ነው። ምክንያቱም አልነቃችም፣ በፍጹም ሊገባት አልቻለም ያለውን ነገር ማለት ነው፣ በጣም በሚያሳዝን ሁኔታ ርብቃ አሁን ጥሩ ላይነት ያለችው ግን ደግሞ ሄዳ ቼክአፕ ከተደረገች በኋላ እናቴ ጋ መሄድ ፈልጋለሁ፣ ማለትም ወንድሞቿ ጋር ማለት ነው። ወንድሞቼ ጋር መሄድ ፈልጋለሁኝ በማለት ተናግራለች። ግን ደግሞ ርብቃና የእዩ ፍቅረኛ እህትማማቾች ይመስሉኛል። ምክንያቱም እናቴ እህቴ እንድትፈልግ ውጭ ሀገር ከሄደች በዛው አልተመለሰችም ብላ ነው የተናገረችው። ግን ደግሞ ማሚ ሌላ ልጅ እንዳላት ያው እንግዲህ አሁን ከዚህ በኋላ ብት ቢሻላትም አታስታውስም እያለ ይገኛል እዩ ማለት ነው። እናም እንግዲህ ቀስ በቀስ ወደ ራሴ ስም አዞረዋለሁ ቤቱን እና ንብረቱን፣ ከዛ በኋላ እነዚህ ሁለት የማይረቡ ከቤት አስወጥቼ እኔ ከሚስቴ ጋር ቤት ውስጥ እኑራለሁ፣ ያው እህቱ ማለት ነው እኖራለሁኝ እያለ ያልማል ማለት ነው እዩ። በጣም እንግዲህ በሚያሳዝን ሁኔታ ማሚ ግን ከዚህ በኋላ ያንን ማድረግ አችልም፣ ከዚህ በኋላ ያው እንግዲህ አተናገርም፣ ሚስጥሩን ማንንም ሊያውቅ አይችልም በማለት እዩ ያስባል። ይሄንን ሚስጥር ግን ያው ሌላ ልጅ እንዳላት እናም ድሮ እንደጠፋችባት ቢያውቅም አቤል ግን እንደዚህ አይነት ነገር ተንኮል ግን በፍፁም አስቦም ቢሆን ገምቶም አያቅም። ግን ደግሞ እዩ ቀስ በቀስ እየተመራመረ እና እየጠየቀ ማለት ነው ደርሶበታል። እንግዲህ እዩ የማሚ ልጅ ከሆነ የእዩ ፍቅረኛ ደግሞ የማሚ ልጅ ከሆነች እህትና ወንድምናቸው ማለት ነው። ያም ሆነ ይህ አያጣ ያም ሆነ ይህ ያው የራሳቸው ነው ማለት ነው። ግን ደግሞ እሷን አግብቶ መኖር አይችልም። በፍጹም እሷን አግብቶት ግን የእዩ ክፋት በፍጹም ማንንም ሰው ሊያስበው አይችልም ማለት ነው። በጣም በጣም በጣም ክፋቱ በጣም ሀይ ነው ማለት ነው። ምክንያቱም ያሰበውና የፈለገውን ነገር ለማግኘት በጣም እየታተረ ነው የሚገኘው ማለት ነው። እና የእዩ ፍቅረኛ ደግሞ ማሚን ያው ስታየትም አላወቀቻትን፣ ባይዘይ ግን ማሚ ልጇን ያወቀች ይመስላል። ምክንያቱም መውደቋ ልጅ ብላ መውደቋል ነቀሳቱን ስታይ መውደቋን ነው አስጠርጥሮት እዩ እየፈለገ ያለው እውነታው ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ ማሚ እንግዲህ እንደዚህ ወድቃ ራሷን ስታ እንደዚህ የመሆኗ ምክንያት የእዩ ፍቅረኛ ናት። ሰላም ሰላም! ውድ እና የተከበራችሁ በመላው ዓለም ላይ የምትገኙ ተመልካቶች እንዴት ናችሁ? ደህና ናችሁ? በያላችሁ በሰላማችሁ ብዝ ትርፍ ይበልልኝ እና የው ርብቃ ድራማ በጣም ደስ የሚልና አጓጉ አጓጉ የሆነ ድራማ ቁም ነገር አዘል የሆነ ድራማ ነው። እኔ ከሚመችኝ ድራማዎች መካከል ነው ማለት ነው። ምክንያቱም አንዳንዴ ድራማ ላይ የሚያስተምርና የሚያስጠነቅቅም ነገር ሲኖረው በጣም ደስ ይላል። ምክንያቱም ቪዲዮ ሆኖ ዝም ብሎ መመልከት ሳይሆን ለተመልካች ቆንጆ በሚሆን ቆንጆ በሚ በሚሆንና በቃ ቆጅዬ አደራ ተደርጎ አስተማሪና ቁም ነገር አዘል ሊሆን ድራማ ሲሆን በጣም ተመልካች ይበዛል ማለት ነው። እና በጣም በሚገርም ሁኔታ ነው እንደዚህ እየሆነ ያለው ማለት ነው። እና ያው ርብቃ ወንድሞች ከሄዳለው ካለች በኋላ የእርግዝናው ነው እሷ ፍርሃት ነው ውስጤ ፍርሃት ይሰማኛል መሄድ አለብኝ ብትልም አቤል ግን በፍጹም ከአጠገቢያት አትርቂም ከዚሁ ነው የሚያድገው ልጃችን። ያው እዚሁ ነው እስከምትወልጅም እዚሁ ነው የምቆየው እዚሁ ነው የምትወልጂው በማለትም ይነግራታል። እሷ ግን እስከምወልድ ድረስ እዛ በሆን ብላ አስባ ነበረ፣ ግን ነሞሪች አስማምታታለች። እና ያው እዩም ያው እንግዲህ እዩ በተለወጠበት ሰዓት ማሚ ምን ነው ምናምን ነገር በማለት እንግዲህ አቤል እናቱን እየጠየቃት ይገኝ ነበር ማለት ነው። ውድና የተከበራችሁ ተመልካቾች ቪዲዮ ላይ ሀሳብና አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ቸርቆል ቆዩልኝ።